ባላህ ቃል የአላህን ተአምር እናገስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በሩቅያ ስም ወንጀል የወሲብ አርበኞች በትጋለጽ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ በያላችሁበት የአላህ ህዝነት ጥበቃው አይለያችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ውስታዞች የተለያዩ ጠቃሚ ትምህርቶችን ጥናታዊ ጽሁፎችን፣ ቴሌግራም ቻናል ላይ በሰፊው በብዛት ፖስት ያደርጉልናል። ኡማው እንዲማርበት ብዙ ግንዛቤ እንድናገኝበት እንግዲህ ያው ካላቸው እውቀት ላይ ሳይሰስቱ ያካፍሉናል እና ለዛሬ ደግሞ ያው ይዤላቸው የቀረብኩት በተከታታይ ክፍል ስናቀርበው የነበረ በጣም ጠቃሚ እና ሁላችንም ልናውቀው የሚገባ ትምህርት በኢስላም ስም እጽ በሩቅያ ስም ወንጀል የወሲብ አርበኞች በሚል ርዕስ እንግዲህ እስከ ክፍል አራት ድረስ ማቅረባችን ይታወቃል። ዛሬ ደግሞ ክፍል አምስትን ይዤላችሁ ቀርብ ያለው ይሄ ትምህርት ሁሉም ኡማ ማወቅ አለበትና፣ እኛም ሰምተን ዝም አንበል። ሼር በማድረግ ለሌሎች እንዲዳረስ የበኩላችንን እንወጣ። ድጋፋችሁን አሳዩ። ሼር፣ ላይክ፣ ኮሜንት ማድረግ እንዲሁም ደግሞ ሰብስክራይብ ማድረግ ማትርሱ። አዳዲስ ቤተሰቦች አብሽሩ። ኢንሻ አላህ ወደ ዛሬ ትምህርት እናምራ። በኢስላም ስም እጽ በሩቅያ ስም ወንጀል ዮሲብ አርበኞች በኢስላም ስም ንግድ ሲጋለጽ ኡስታዛ ህሙ ሚስባህ ከኡስታዝ ከኢብን አስለም ጋር በመሆን የረቀቀ ጥናት እነሆ። ውሻውም ይጨኋል የአንበሳውን መንገድ ግን አያዛንፈውም። ይህ ልዩ መፈክራችንን እጅግ ብዙሃኑ ያከብሩታል፣ ይወዱታልም። ይህ መፈክር በብዙ ማንነታችንን ገላጭ ነው ብለን ስለምናስብ ልንለውጠው ቀርቶ ልናስተካክለው አልደፈርንም። ለቀልብ ዶክተር ኡስታዞች፣ ለዶክተር አቡ ፈርሃን፣ ለኡስታዝ አቡ አልዘንዳኒ፣ ለኡስታዝ ኢብን ያሲን፣ ለኡስታዝ ሕዝበላህ ያለንን አክብሮትና አድናቆት ምስጋናም ጭምር ልንገለጽ ሞከርን። እኔና እህቴ በዚህ ጥናት ላይ ጽሁፎችን እንድናረቅ ከጎናችን የቆሙ ነበሩና፣ መን ለም የሽኩር ናስ ለም የሽኩር ላህ ነው። ሰውን በጥሩ ስራው ያላመሰገነ አላህን ሊያመሰግን አይቻለውም። በሩቅያ ውስታዝ ላይ ሩቅያ ክፍል አምስት ወደ መጀመሪያው ጥናት እንውሰዳችሁ። በዚህ ሩቅያ በሚያደርግ ሰው ላይ እንዲሉ የተሰጣቸውን ዚክሮች፣ ቁርአን አያዎች በተለይም በዚህ ሰው ላይ እንደተባለው ጅን ካለ ጅኑን እጅግ በጣም የሚጎዳ የአላህ ስሞችንና ዱዓዎችን እንዲሉና ለሌላ ጊዜ ቀጠሮ ተወስኑ። ወደ ሩቅያ ቀሪው አመሩ። ውጤቱ እጅግ የማይታመን ነበር። ጉድም አስባለን ወደ ቅጽር ግቢው ሲገቡ ጀምሮ ለዚህ ጥናት የተመደቡት ኡስታዞች ዚክሮችን እያሉ ነው፣ ቁርአን እየቀሩ ነው። ግቢው ውስጥ ገብተው ቁርአን ከፍተው ማንበብ ሆነ ስራቸው። ተቀምጠው ወረፋ ላይ ዚክርን ሆነ ንግግራቸው። ግቢው ደስ የማይል ሰላም ነበረው። ውስጥ ገብተው ረጅም ደቂቃን የሚቆዩ ሴቶችም በየደቂቃ ልዩነቶች ውስጥ መውጣት ጀመሩ። ከትንሽ ደቂቃ በኋላ ኡስታዝ አሞታል ስለዚህ ዛሬ ልንዘጋ ነው ሲል አንዱ ካዳሚ ልጅ ግር ቢጤ ታካሚው እንዲሄድ ጥሪ አቀረበ። አጋጣሚ ወይስ ምን? ኡስታዞቹ ይህችን ጫወታ ገብቷቸው ከቦታው ለቀው ለነገው ቀጠሮ አመሩ። በዚህ ቀን ተመሳሳይም ነገር ተፈጠረ። ሶስተኛ ቀንም መጣ። ይሄኔ ግቢው ላይ ዘበኛ ነበር። ኡስታዞችም ብቻ ለይቶ ለናንተ መግባት አትችሉም ተባሉ። አሁን ጉዳዩ የህመም እንዳልሆነ ያው ሰውየው ላይ በላዩ ላይ ጅን መኖሩን አረጋገጥን። እንዴትስ በአፉ ቁርአንን የሚቀራ ሰው ጅን ያጠቃዋል? ይህ ያንዳችሁ ጥያቄ ሊሆን ይችላል፣ መሆንም አለበት። እነሆ አንዳችሁ እውቀትን እንለግሳችሁ! ጅኖች ቁርአንን ስለቀራችሁ ከናንተ ላይ አይወርዱም የምትቀሩት ቁርአን እነርሱን የማይጎዳቸው እስከሆነ ድረስ ሊያውም ከናንተ እኩል ቁርአንን የሚያፍዙ ጅኖች መኖራቸውም እሙን ብላችሁ ተቀበሉ። ጉዳዩ ውስብስብ አይደለም፣ ግልጽ ነው። ከጅኖች ውስጥ ሙእሚኖች አሉ፣ ካፊሮችም አሉ፣ ሙናፊቆችም አሉ፣ ጠማሞችም አሉ። ብዙውን ጊዜ የሩቅያ ውስታዞች ረጅም ዓመታትን ይቀሩና ከጅኖች የሰላምታ ጥያቄ ይቀርብላቸዋል። ይህ የሰላምታ ጥያቄ ምንድን ነው? ይህ ብዙዎች በሩቅያ ሥራ ላይ የነበራችሁ ገጥማችሁ ሊያውቅ ይችላል። አንድ ስፍራ ላይ ለጅኖች ሰላም ነሺ ስትሆኑ እነርሱን ከሰዎች ላይ ልክ አንድ ሰው ከእንስሳ ላይ መዥገርን ተጣብቆ አለቅም ያለን እንደሚያስ አለቅም ያለን እንደሚያነሳው እናንተም እነኚህን እርኩስ መንፈሶች ስታነሱ ከእነርሱ የስምምነት ጥያቄ ይቀርብላችኋል። እነኚህንም ጥያቄዎች ከሶስቱ አይዘሉም። አንደኛ ብርን የምትፈልግ ከሆነ በጣም ባለ ሀብት እናድርግህ አንተንና ቤተሰብህንም እስካልነካን ድረስ አትንካን። ሁለተኛ በአላህ ላይ የሚክዱ ጅኖችን ብቻ እናጋልጽና እነርሱን አስወጣ፣ እከሌን ጎሳዎች ግን አትንካ። ሶስተኛ የሚያማምሩ ሴቶችን፣ ሀብትን ወደ አንተ እናመጣልሃለን፣ እኛን ግን አትንካ። እነኚህ በዋናነት ከጅኖች የሚቀርቡ ጥያቄዎች ናቸው። አላህም ይጠብቀንና ህንዲ አይነት ጥያቄ የቀረበላቸው የሩቅያ ዶክተር የነበሩ ሰዎች የጅኖችን ስምምነት ከተቀበሉ ከዚያ በኋላ ማምለጥ የማይችሉ፣ በእነርሱም ላይ ጅኖች ሹሞች ናቸው። መቼም ቢሆን ከዚህ እዳ ሊወጡም አይችሉም። እራሳቸውንም ለሼጧን ኮንትራት አስገዝተው ነፍሳቸውን ለእርሱ ሽጠዋልና በዱንያም በአኼራም ከሳሪዎች ናቸው። ይሄ ትምህርት የዛሬው ክፍል አምስቱ ታሪክ ይሄን ይመስል ነበር። ስለ ተከታተላችሁኝም ከልብም እያመሰገንኩኝ በቀሪው ክፍል እስከምንገናኝ ድረስ አላህ በያላችሁበት ይጠብቃችሁ የሳምንት ሰዎች ይበለን እያልኩኝ ወሰላሙ አለይኩም ወረሐመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይነናስ እንዲሁም የሥነ ልቦና ጫና የደረሰባቸው የሰው ዘርፍ ፍጥረታት በሙሉ ታክሙ የሚድኑበት ነው።